ፑቲን ተነሳባቸው። በኢራን ጉዳይ አራስ ነብር ሆነዋል። በዩክሬን ጦርነት የኢራንን ድሮኖች በስፋት የተጠቀሙት ፑቲን በሰሞነኛው የኢራን ጦርነት የአሜሪካ ጣልቃ ገብነት በሽቀዋል። ዛሬ ክሬምሊያን ቃል አቀባይ አሜሪካ በእስራኤልና በኢራን ግጭት መካከል የምታደርገው ጣልቃ ገብነት ወደ ተባባሰ ሁኔታ ሊመራው ይችላል ሲሉ ትራምፕን አስጠንቅቀዋል። የእስራኤል መከላከያ ሚኒስትር በበኩላቸው የኢራኑ ጠቅላይ መሪ አያቶላህ አሊ ካማኒ ከዚህ በኋላ እንዲኖር ሊፈቀድለት አይገባም ሲሉ አያቶላህ እንዲገደሉ በአደባባይ አውጀዋል። ቀዳሚው ዘገባችን ነው፣ እናስደምጣችኋለን። እነ ኮሎኔል ደመቀ ዘውዱ ለተከዝ የዘብ ከፍተኛ አዛዦች ትእዛዝ

እነ ኮሎኔል ደመቀ ዘውዱ ወልቃየት ላይ ያደራጁትን የተከዜ ዘብ በወታደራዊና ፖለቲካዊ ስልጠና ካደራጁ በኋላም በተጠንቀቅ እንዲቆም ትእዛዝ ሰጠዋል። ጉዳዩን የተመለከተ ዝርዝር ዘገባ አለን። ኢትዮጵያ በአፍሪካ እጅግ ኑሮ የተወደደባት ውዷ ቀዳሚ ሀገር መሆኗን አንድ ሪፖርት አመላከተ። በዓለማችን ትልቁ የኑሮ ውድነት መረጃ ቋጥ ባወጣው የ2025 ሪፖርት መሰረት ኢትዮጵያ በአፍሪካ ለመኖር እጅግ ውዷ ሀገር ሆናለች ብሏል። አነጋጋሪውን ጉዳይ እነግራችኋለን። በነጻ ስለተሰናበቱት የቀድሞ የሐዋሳ ከንቲባም የምንላቸዋለን ጤና ይስጥልን። ውዲያ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁም ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፑቲን ተነሳባቸው። በኢራን ጉዳይ አራስ ነብር ሆነዋል። በዩክሬን ጦርነት የኢራንን ድሮኖች በስፋት የተጠቀሙት ፑቲን በሰሞነኛው የኢራን ጦርነት የአሜሪካ ጣልቃ ገብነት በሽቀዋል። ዛሬ የክሬምሊን ቃል አቀባይ አሜሪካ በእስራኤልና በኢራን ግጭት መካከል የምታደርገው ጣልቃ ገብነት ወደ ተባባሰ ሁኔታ ሊመራው ይችላል ሲሉ ትራምፕን አስጠንቅቀዋል። የእስራኤል መከላከያ ሚኒስትር በበኩላቸው የኢራኑ ጠቅላይ መሪ አያቶላህ አሊ ካማኒ ከዚህ በኋላ እንዲኖር ሊፈቀድለት አይገባም ሲሉ አያቶላህ እንዲገደሉ በአደባባይ አውጀዋል። ዛሬም ለሰባተኛ ቀን የሚሳይል ድብደባው አላባራም። ጦርነቱ ተጋግሏል። የአሜሪካ ጣልቃ ገብነት ጦርነቱን እንዳያሰፋው በሚል ተሰግቷል። ራሻም በቁጣ ተሞልታ አሜሪካን አስጠንቅቃለች። ኢራን በራሻና ና ዩክሬን ጦርነት ለፑቲን አጥፍቶ ጠፊ ድሮን በማቅረብ የድሮን ፋብሪካ በመገንባትና የስነ ልቦና ጦርነት ድጋፍ በመስጠት ስትራቴጂካሊ ተባብራለች። አሁን ኢራን ከራሻ የውለታ ምላሽ ትፈልጋለች። ፑቲንም ለቁርጥ ቀን ወዳጃቸው ኢራን አለሁ ሲሉ ደርሰውላታል። አሜሪካ በእስራኤል እና በኢራን ግጭት መካከል የምታደርገው ጣልቃ ገብነት ወደ ተባባሰ ሁኔታ ሊመራው እንደሚችል የክሬምሊያን ቃል አቀባይ ለሩሲያ የመንግስት የዜና ወኪል ተናግረዋል። በግጭቱ ሩሲያና አሜሪካ የተለያዩ ወገኖችን እየደገፉ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ ከመፈለጋቸው በተጨማሪም ለመፈጸም እያጤኑ ቢሆንም ሞስኮ ግን ቴህራንን እንዳጋሯ ነው የምታያት። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲን ከኢራን አቻቸው መሱድ ፔዜሽኪያን ጋር የስትራቴጂክ አጋርነት ስምምነት ተፈራርመዋል። ከስምምነታቸው ውስጥ አንቀጽ አንድ የመከላከያና የደህንነት ትብብራቸውን ለማሳደግ ፍላጎት እንዳላቸው ያስረዳል። ኢራንም ለሩሲያ ሻሂድ ድሮኖችን አቅርባለች። እነዚህ ድሮኖች በሩሲያና በዩክሬን ጦርነት ውስጥ ወሳኝ ሚና ተጫውተዋል። የሩሲያ የውጭ ጉዳይ ሚኒስቴር እስራኤል በኢራን ላይ የፈጸመችውን ጥቃት ያወገዘ ሲሆን ረቡዕ ዕለት ምክትል የውጭ ጉዳይ ሚኒስትሩ ሰርጌ ሪያብኮቭ አሜሪካ ለእስራኤል ወታደራዊ ድጋፍ እንዳታደርግ አስጠንቅቀዋል። ምክትል ሚኒስትሩ የአሜሪካ ጣልቃ መግባት ያለውን አጠቃላይ ሁኔታ ያባብሰዋል ብለዋል። ይህም ሞስኮና ዋሽንግተን በእስራኤልና ኢራን ውዝግብ ውስጥ እንዲገቡ የሚያደርጋቸው ሲሆን ትራምፕ በድጋሚ ፕሬዚዳንት ሆኖ ከተመረጠ በኋላም ከመጡ በኋላ እየተሻሻለ መጡ ለነበረው የሩሲያና የአሜሪካ ግንኙነት ትልቅ እንቅፋት ሊሆን ይችላል። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስትር በበኩላቸው የኢራኑ ጠቅላይ መሪ አያቶላህ አሊ ካማኒ ከዚህ በኋላ እንዲኖር ሊፈቀድለት አይገባም ሲሉ አያቶላህ እንዲገደሉ በአደባባይ አውጀዋል። ሚኒስትሩ ይህንን ያሉት ኢራን በፈጸመችው የሚሳኤል ጥቃት እስራኤል ውስጥ የሚገኘው ሶሮካ ሆስፒታል ከተመታ በኋላ መሆኑን የሀገሪቱ መገናኛ ብዙኃንና የዜና ወኪል ዘግበዋል። መከላከያ ሚኒስትሩ እስራኤል ካትዝ ከቴላቪቭ አቅራቢያ በሚገኘው ሆሎን ለጋዜጠኞች ሲናገሩ ካማኒ እስራኤል እንድትጠፋ እንደሚፈልግ በግልጽ አውጇል። በሆስፒታሎች ላይ ጥቃት እንዲፈጸም ትዕዛዙን የሰጠው ራሱ ነው ብለዋል። የእስራኤልን መንግሥት ማጥፋት እንደ ግብ ይዞታል። እንዲህ አይነቱን ሰው ከዚህ በኋላ እንዲኖር መፍቀድ አይቻልም ብለዋል ሚኒስትሩ። ቀደም ብሎ የኢራን የመንግስት መገናኛ ብዙሃን ዛሬ ጠዋት የተፈጸመው የሚሳይል ጥቃት ኢላማ የነበረው በሶርካ ሆስፒታል አቅራቢያ የሚገ የሚገኝ ወታደራዊ ስፍራ እንጂ ሆስፒታሉን አይደለም ብሏል። እነ ኮሎኔል ደመቀ ዘውዱ ለተከዚ ዘብ ከፍተኛ አዛዦች ትእዛዝ ሰጠዋል። እነ ኮሎኔል ደመቀ ዘውዱ ወልቃየት ላይ ያደራጁትን የተከዜ ዘብ በወታደራዊና ፖለቲካዊ ስልጠና ካደራጁ በኋላም በተጠንቀቅ እንዲቆም ትእዛዝ ሰጠዋል። በወልቃየት ጠገዴ ሰቲት ሁመራ ዞን በሁሉም ወረዳዎች የተደራጀ የተከዚ ዘብ አዛዦች አዲስ የተልእኮ ትእዛዝ እየተሰጣቸው ነው። በዛሬ ዕለት በወልቃየት ግንባር ከሻለቃ በላይ ከሆኑ የተከዜዘብ አመራሮች ከነ ኮሎኔል ደመቀ ዘውዱ አስተዳደር ከፍተኛ የጸጥታ ደህንነት አመራሮች ትዕዛዝ ተቀብለዋል። በወረዳው የሰለጠነው የተከዜ ዘብ በአሁኑ ወቅት በኮሎኔል የደመቀ በአንድ እዝና ሰንሰለት እየተመራ ነው። የሕወሓትን መምጫ በሱዳን ድንበርና በተከዜ በኩል በሁለት ግንባር እየጠበቀ የሚገኘው የተከዜ ዘብ በየጊዜው ተጨማሪ ኃይል እያሰለጠነ መደራጀቱን ቀጥሏል። በውይይቱ የዞኑ የሚሊሻ መምሪያ ኃላፊ ክብረ ስማቸው፣ የወልቃይት ወረዳ ሰላምና ጸጥታ ኃላፊ ዳንኤል አታለልና ሌሎችም የጸጥታ አመራሮች የተከዜ ዘብ በተጠንቀቅ እንዲቆም ለወታደራዊ አመራሮቹ መመሪያ ተሰጥቷል። የአካባቢውን ማህበረሰብ በስፋት በማሰልጠና በማስታጠቅ ቀላል የማይባል ኃይል እያደራጁ ያሉት እነ ኮሎኔል ደመቀ ዘውዱ ህወሓት ሊያጠቃን ይችላል የሚል ስጋት አላቸው። በዚሁ ግምገማቸው መነሻነት ራሳቸውን ለመከላከል ከምን ጊዜውም በላይ በተጠንቀቅ መቆማቸውን ሲናገሩ ይደመጣሉ። ወዲህ ደግሞ በወረራ ተይዞብናል የሚሉት ወልቃየትን ለማስመለስ ደፋ ቀና እያሉ የሚገኙት የትግራይ ኃይሎች በቃን እያሉ ነው። በተፈናቃዮች ሰልፍ እየተራገበ የሚገኘው ወልቃየትን የማስመለስ እንቅስቃሴ በነገ ዕለት በመቀሌ ከተማ መንግስታዊ ሆኖ እንዲውል ተወስኗል። የትግራይ ጊዜያዊ አስተዳደር በተፈናቃዮች የተጀመረው በቃ ለተሰኘው የሰልፍ እንቅስቃሴ መንግስታዊ ለማድረግ መቀበሉን ጀኔራል ታደሰ ወረዳ አስታውቀዋል። በዚህ መሰረት ነጋርብ የመንግስት ስራ ተዘግቶ በመቀሌ ከተማ በሚደረገው ሰልፍ መላው መንግስት ሰራተኛ ይሳተፋል ተብሏል። ሰልፉ በመንግስት ደረጃ ስራ ተዘግቶ የሚደረገው የትግራይ ሉዓላዊ ግዛት የተባሉትን አወዛጋቢ አካባቢዎች ለማስመለስና ጫና ለመፍጠር ነው ተብሏል። የትግራይ ኃይሎች ተፈናቃዮችን የምንመልሰው በአማራጅ የሚገኙ እንደ ወልቃየት ጠለምትና ራያ ያሉ አወዛጋቢ አካባቢዎችን ወደ ትግራይ ሲመለሱ ነው እያሉ ነው። አካባቢዎቹ በሁለቱም ክልል አስተዳደር ነጻ ሆነው ውዝግቡ በሕዝበ ውሳኔ መፍትሄ ይሰጠው ይሰጠው የሚለውን አልተቀበሉም። የፌዴራል መንግስት አካባቢዎቹን ከአማራ ኃይሎች ነጻ አድርጎ ካላስረከበን ሰላም የለም በማለትም እያስፈራሩ ነው። አማራ ኃይሎች በኩልም የመጣው ይምጣ እንጂ በደምና በጠንት ያገኘነውን ነጻነት ዳግም አሳልፈን አንሰጥም እያሉ ነው። በተለይም በወልቃይት በኩል ሁሉንም ነገር እንዳመጣጡ እንመልሰዋለን በሚል የሚመጣውን ለመቀበል ራሳቸውን በጦር አደራጅተው ተከዜን በንቃት እየጠበቁ ነው። ኢትዮጵያ በአፍሪካ እጅግ ኑሮ የተወደደባት ውዷ ቀዳሚ ሀገር መሆኗን አንድ ሪፖርት አመላከተ። በዓለማችን ትልቁ የኑሮ ውድነት መረጃ ቋት ባወጣው የ2025 ዓ.ም ሪፖርት መሠረት ኢትዮጵያ በአፍሪካ ለመኖር እጅግ ውዱ ሀገር ሆናለች። ሪፖርቱ ኢትዮጵያውያን እንደ ምግብ ትራንስፖርት ና ሌሎች መሰረታዊ ፍላጎቶች ላይ ከሌሎች የአፍሪካ ሀገራት ዜጎች የበለጠ ገንዘብ እንደሚያወጡ ይገልጻል። ኢትዮጵያ 46.5 በሆነ የኑሮ ውድነት መለኪያ በዓለም ላይ 53ኛ ደረጃ ላይ መቀመጧን ያሳያል። ይህ ደረጃ ከየትኛውም የአፍሪካ ሀገር በላይ መሆኑ ተመዝግቧል። ለዚህም ከፍተኛ ደረጃ ዋነኛ ምክንያት ተደርጎ የተጠቀሰው የዕለት ተዕለት የምግብ ሸቀጦች ዋጋ መናር ነው። ይህን ሁኔታ በተለይም ዝቅተኛና ቋሚ ገቢ ባላቸው ቤተሰቦች ላይ ሳምንታዊ ወጪያቸውን ለመሸፈን ከፍተኛ ጫና እየፈጠረ መሆኑን ሪፖርቱ ይጠቁማል። ኢትዮጵያ ቀጥሎ በአፍሪካ ከፍተኛ የኑሮ ውድነት ካላቸው ሀገራት መካከል ቦትስዋና፣ ሞዛምቢክ፣ አይቮሪ ኮስት፣ ሶማሊያ፣ ካሜሩንና ሞሪሸስ ሲሆኑ ዚምባብዌም ከነዚህ ሀገራት ተከትላ ትሰልፋለች። ምንም እንኳን በኢትዮጵያ ያለው የቤት ኪራይ ዋጋ ከብዙ የዓለም ክፍሎች ጋር ሲነጻጸር አሁንም ዝቅተኛ ቢሆንም ከሌሎች የኑሮ ወጪዎች ጋር ሲደመር ለአብዛኛው ሕዝብ እጅግ ከባድ እንደሆነ በጥናቱ ተገልጿል። በተለይም ምግብ ቤቶች፣ የትራንስፖርት አገልግሎትና ሌሎች አጠቃላይ አገልግሎቶች ዋጋ በእጅጉ ጨምሯል። ትራንስፖርት መለኪያው እንደሚያሳየው ሀገር ውስጥ ለስራ ወይንም ለግል ጉዳይ መንቀሳቀስ ከአብዛኞቹ የአፍሪካ ሀገራት የበለጠ ወጪ ይጠይቃል። የቀድሞ የሐዋሳ ከተማ ከንቲባ በነጻ ተሰናበቱ። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን የሲዳማ ክልል ጠቅላይ ፍርድ ቤት በነጻ አሰናብቷቸዋል። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ቤት ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው ለቲክባ ኢትዮጵያ ተናግረዋል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው ሰባት የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው ሁለት ክሶች በነፃ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በሶስት ክሶች ነጻ፣ በሁለት ክሶች ደግሞ 13 ዓመት እስራት ፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው ወይዘሮ ዜና የተሰማ ለቲክቫ ኢትዮጵያ በሰጡት ቃል ጸጋዬ ቱኪ የፖለቲካ እስረኛ እንጂ ጥፋተኛ እንዳልሆነ ለሁለት ዓመት የሚጠጋ ጊዜ ያላግባብ በእስር ቤት እንደተንገላታ ጉዳዩን የያዙ ዳኞች በባለስልጣናት ጫና ሲቀያይሩ እንደነበር፣ በአጠቃላይ የፍርድ ውሳኔው ጣልቃ ገብነት የታየበት እንደነበርና ይግባኤ እንደጀመሩ ተናግረው ነበር። ቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነፃ ተሰናብተዋል። ግባ ኢትዮጵያ ይህ ችሎት ሂደቱን ቦታው ላይ በመገኘት የተከታተለ ሲሆን የውሳኔውን አፈጻጸም የክልሉ ማረሚያ ተቋም የወሰደ ሲሆን ከ50 ሰዓት በኋላ ከእስር እንደሚለቀቁ ከስፍራው ማረጋገጥ ችሏል።